እናት እናት አለዋት ስሟን አሳንሰው። እምድርና ሰማይ የምታክለው ሰው ሰበር ዜና። ሰላም ጤና ይስጥልኝ። ክብራንና ክብራን አድማዬ ተመልካቾች ያላችሁበት የአለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ ወደ ቤታችን ጎራ ይበሉ አዳዲስ መረጃዎችን ይሰማሉ እላቸዋለሁኝ። ታዲያ ዛሬ ለሊቱን ማነጋገሪያ ያደረገችው ሮታ ሀብቴ የእናትነት ጥጓን በማልቀስ ቲክቶኩንና ሶሻል ሚዲያውን ማ ማነጋገሪያ እንደሆነች ነው። ያየ ነው ማለት ነው። ታዲያ ሩታ ትናንትና በትናንትናው ቀን ልጄ እንዴት ሆነ እንዴት እንስፍስፍ ስትል እንግዲህ በንባ፣ ገልጻለች እላችኋለሁኝ። ሩታዬ እንግዲህ ልጅሽ የሀገር ተረካቢ የሚሆንና አድጎ ሰዎችን፣ ምስኪኖችን እንባቸውን የሚያብስ ልክ እንዳባቱ እንዳንቺ ያደርገው የመልካምነትን ጥግ የሚያሳየን ይሆን እላለሁ። ከዚሁ ማለት ነው ታዲያ፣ ብዙዎቻችሁ ሮታን እንዲሁም ሀይሚዬን በጣም ትሰርቧታላችሁ። ሀይሚዬ የእርጎ ዝንብ የሆነ ነገር ምን ቢያወራ ምን ምን ሊያመጣ ዝም ብሎ በዛም በዛም እርጎ እንዴት ነው ወተካዬ፣ ዝንብ ጥልቅ ነው የሚለው ብላለች። ሀይሚዬ መልእክቷ ማለት ነው። ሀይሚዬ ቀብራራዋ፣ ጀግናዋ፣ የሚዲያ እና የእሱ የቲክቶክ የኢንስተግራም ንግስቲቷ ሀይሚትዬ ሀይሚን ተዋት፣ አትንኳት። ምን አደረገቻችሁ? እነ ሞታይ ፈሬ ማለት ነው። ምንድን ነው እንደዚህ ጠዋት ማታ የሚያንጫጫችው? ሀይሚና ብሩኬ እንደሆነ አንድ ናቸው፣ ምንም አይለያዩም። ሀይሚ ደግሞ እናንተ እንደገና ሞታችሁ ብትሰሩ ሀይሚን አትበልጧትም፣ አስረግጬ ነገራቸዋለሁ። ሀይሚ ደግሞ ከሰው የተለየ ቪዲዮ አልሰራችም። ምክንያቱም አልጋ ላይ ሆናም ቢሆን እምድር ላይ ሆናም ቢሆን ካሜራማን አለ። ሶስተኛ ምንም የሚፈጠር ታሪክ የለም። ደግሞ እራሷና እራሷ ያመነችበትን ነገር ማንም የሚከለክላት የለም። ትችላለች። እናንተ በሰው ሀገር ላይ ሆናችሁ፣ እሷ በሀገሯ ላይ ሆና ዝናዋን እያስፋፋች ትገኛለች። እናንተስ ወይ አላለፈላችሁ? ወይ ያላለፈባችሁ፣ በጣም ገራሚ እኮ ነው። ልዩነቱ እንግዲህ ከሀይሚዬ ጋር እዚህ ጋር ነው እላችኋለሁ ቤተሰቦች ሀይሚዬ ናት። እንኳት ቀብረር ቀብረር ቤልን የወንድሟ ንግስት ዴ ምን ታርጋችሁ ሀይሚዬ እንደዚህ ና ዘቀዘቃችሁ። ሀይሚ አልሞተችም፣ ሀይሚ አልሞተችም አለች። በህይወት በጣም ጀግና ናት። እናንተ እሷ ቦታ ላይ መሆን ስላልቻላችሁ ብቻና ብቻ ነው። በቃ የእርጎ ዝም ቢመስል እዛም ጥልቅ፣ እዚህም ጥልቅ፣ እዛም ጥልቅ። ሀይሚ አሁን ምንዋ ነው የሚሰደበው? እንደው እውነት ቤተሰብ ፍረዱ። ምንዋ ነው ሀይሚ የሚሰደበው? ትናንትና አንድ ፍሬ ሊ በቪዲዮ ያየናት ልጅ ዛሬ እንደዚህ ጨመር ጨመር ብላ ቁመቷ ቢጨምርም እንደው ሀይሚ ምንዋ ነው የሚሰደበው? የትኛውን ቃላት ካፏ ሲወጣ ሰምተን ነው? በጣም ነው የሚገርመኝ። እኔ ይሄ አንደርስታንድ አለማድረግ የአይምሮ ድፍንነት፣ ግድ እንደው ሀይሚን እንስደብ ካልሆነ በስተቀር እንደሆኔ፣ አንዳንድ ሰዎች በአይንም ብሩኬን ይወዱታል መሰለኝ። ብሩኬን ስለሚወዱስ በቃ ብሩኬኛ ነው ብለ ያስባሉ፣ በመንፈስ ማለት ነው። ሀይሚዬ ደግሞ እምድራ የሆና ሲታመምም ሲከፋ ምንም ሲል ከጎኑ እንደዚህ እያሻሸችው ትገኛለች። እናንተ ግን አይ የሩቅ አሳቢ በዛው በሩቁ ይቀራል፣ የቅርብ አላሚ ደግሞ እዛው ጎሉን ያስገባል ማለት ነው። እና ይሄንን አድርሱላቸው ሀይሚዬን ለሚሰድቧት። ሀይሚ ምን ታርጋችሁ? ሀይሚ ቀብረር ያለ፣ ኮራ ያለ፣ ጀነን ያለ ናት። ተዋት በቃ። ሀይሚ ስንት ልጆችን ለውጣለች ዩቱብ እየከፈተች። እናንተ አላችሁ ሰውን እንኳን የማትቀይሩ እንዴ! ምን ታርጋችሁ? ተዋት በቃ ሌስ ጎህ ሀይሚዬ እና እንግዲህ ሀፒ በርስደይ ብለናል። ሙብዬ የሰው ጥግ እንግዲህ ለማርክዬ ዬ ኬክ ቆርሶ ለታል። ሃፒ በርስደይ እንኳንም ተወለድክ። እንግዲህ የዛሬ ዓመት ደግሞ ከሚስት ጋር ከልጆች ጋር መተ ልደትክን የምታከብር ያደርግህ። ማርኬ ከአንደበቱ ክፉ የማይወጣው ወንድማችን በጣም መልካም። እኔ እውነት እናት የወለደችው በጣም ደስ የሚል ልጅ ነው። ማርኬና እንኳን ተወለድክ በሉት ማለት ነው እንግዲህ ልደቱ ነው። ሙቤ እንግዲህ የሰው ጥግ ኬክ እየቆረሰ ነው። ዋው ዋው ሚፍታኪ ደግሞ ያጨበጭባ ላይ ጊዜው ላጨብጫቢ ነው አባዬ